የመቻል ተምሳሌት የሆነችው አገራችን ኢትዮጵያ አትችልም ያሏትን ችላ አትጨርስም ያሏትን ጨርሳ በማሳየት ጠላቶቻችንን ዝም አስብላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ ኢትዮጵያ ሕዳሴ ግድብን ባስመረቁበት ዕለት ኢትዮጵያ ከሕዳሴ ግድብ የሚተካከል የኒኩለር ኃይል ማመንጫ በቀጣይ ቀናት ትገነባለች ብለው ካበሰሯቸው ፕሮጀክቶች መካከል ውስጥ አንዱ የኒኩለር ኃይል ማመንጫ ሲሆን ይህም የኒኩለር ኃይል ማመንጫ ፕሮጀክትን ለመጀመር ጠቅላይ ሚኒስትር ዶክተር አብይ አህመድ በተናገሩ 15 ቀን ባልሞላ ጊዜ ውስጥ የግንባታ ስምምነቱን ከሩሲያው አቶሚክ ኢነርጂ ኮርፖሬሽን ሮስታም ጋራ ስምምነት አድርጋለች። ኢትዮጵያ ሕዳሴን ባስመረቀች ማግስት በአፍሪካ ምድር ሶስተኛ የሆነውን የኒኩሌር ኃይል ማመንጫ ፕሮጀክት ለመገንባት ዱብ ዱብ እያለች ነው። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅለ በ0995 0687 ወይንም በ0111 25 1310 ይደውሉልን ኑ አብረን እንስራ ሐሳብ ሚዲያ ሁሉም ነገር ከሐሳብ ይጀምራል ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን ዕለተይ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል ሐሳብ ዴሊ በዕለቱ ከተነሱ ሐሳቦች ዋና ዋናዎቹ መመምረጥ ወደ እናንተ የምናደርስ ይሆናል እናንተም ከፕሮግራማችን ጋብራችሁ እንድትቆዩ እየጋበዝን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች የሚሻገር ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተዘጋጀው ዓለም አቀፍ የአቶሚክ ፎረም ላይ የተሳተፉ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድም ከፎረሙ ተሳትፎ ጎን ለጎን የሩሲያ የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብር የሚያካትት ውይይት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለማኅበረሰብ አገልግሎት የሚውል የጋራ ኒኩላር ኃይል ማመንጫ ለማልማት ስምምነት ተፈራርመዋል። ከፊርማው ጎን ለጎንም በሁለትዮሽ ዮሽ ሀገራዊ እና በትብብር የሚከናወኑ ጉዳዮች ላይ በሞስኮ ውይይት ያደረጉ ሲሆን በዚህም ውይይታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ከልዑካናቸው ጋር በዓለም አቀፉ የአቶሚክ ሳምንት ጉባኤ ላይ እንዲሳተፉ ፕሬዚዳንቱ ላደረጉላቸው ግብዣ ምስጋናቸውን ቸረዋል። ኢትዮጵያና ሩሲያ በታሪክ እንዲሁም በሃይማኖት በብዙ መልኩ የሚያጋራቸው ሁኔታዎች መኖራቸውን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ በጋራ ተጠቃሚነት ላይ ባተኮረ ግንኙነት የሀገሪቱን ትብብር ተጠናክሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ ልዑካን ቡድንም የሞስኮ ቆይታው የሀገሪቱን የቀጣይ ዘርፈ ብዙ ግንኙነቶች በይበልጥ ከፍ እንደሚያደርገው አመላክቷል። ከምዕራቡ ዓለም ጋራ በመቃቃር ላይ የምትገኘው ሩሲያ ከአፍሪካ ጋር ጥብቅ ዲፕሎማሲያዊ ግንኙነት እየመሰረተች ትገኛለች። ሩሲያ በአፍሪካ የኒኩሌር ኃይል ዘርፍን በስልታዊ ኢኮኖሚያዊና ጂኦፖለቲካዊ ጉዳይ ላይ ፍላጎቷን እያሳየች ትገኛለች። የሩሲያ መንግስትም በአፍሪካ ከፍተኛ የገንዘብ መዋለ ንዋይን በማፍሰስ በአፍሪካ በተለያዩ አገራቶች የኒኩሌር ግንባታን እየሰራና ለመስራትም እየተንቀሳቀሰ ሲሆን በዚህም የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮስታም በአፍሪካ የኒኩሌር ኢነርጂ ዘርፍን ለማስፋፋት እንደ ኢትዮጵያ፣ ደቡብ አፍሪካ፣ ግብፅ፣ ኒጀር፣ ናይጄሪያ፣ ቡርኪና ፋሶ፣ ሞሮኮ፣ ታንዛኒያ፣ አልጄሪያ፣ ሩዋንዳ በመሳሰሉ ባሉ ሀገራቶች የኒኩሌር ኃይል ማመንጫን የገንዘብና የቴክኖሎጂ መፍትሄዎችን በመስጠት የሀገሪቱን ከፍተኛ የኃይል እጥረት ለመቅረፍና የኢንዱስትሪ ልማትን በፋይናንሽያል ዘርፉ ለመደገፍ የአገሪቱን ከፍተኛ ኃይል እጥረት ለመቅረፍና የኢንዱስትሪ ልማትን በፋይናንሽያል መልኩ ለመደገፍ ተሳትፎ የአፍሪካ መጠነ ሰፊ የኢንጂነሪንግ ፕሮጀክቶችና ፍላጎቶችን በማሳየቱ ሩሲያ ያላትን ከፍተኛ የኒኩሌር እውቀት በማዳበርና ወደፊት በሚደረጉ ኮንትራቶች ውስጥ በቢሊዮን የሚቆጠር ገንዘብ ሊከፍል ይችላልም ተብሏል። ሩሲያ በአፍሪካ የኒኩሌር ዘርፍ ላይ ያላት ፍላጎት እያደገ መምጣቱን የጂኦፖለቲካ ተጽዕኖ ለማስፋፋትና የአህጉሪቱ የኤነርጂ ተግዳሮትን ለመቅረፍ ራሷን እንደ መሪ የምታደርግበት ታላቅ እንቅስቃሴ ነው። የሩሲያ በአፍሪካ የተሳትፎ መጨመር በዓለም አቀፍ ደረጃ ተጽዕኖዋን ለማሳረፍ ከሞስኮ ሰፊ ምኞቶች ጋር በሚጣጣም ስልታዊ፣ ኢኮኖሚያዊ፣ ጂኦፖለቲካዊ ሁኔታዎች ላይ ጥምረት የሚሆኑ የአፍሪካ ሀገራቶች ጋር በትብብር እየሰራች ትገኛለች። የሩሲያ ፍላጎት ወደ አፍሪካ የኤነርጂ ገበያ በመግባት ሩሲያ የአህጉሪቱን የኃይል ፍላጎት በተመሳሳይ ጊዜ የራሷን ጥቅም በማሳረፍ ረገድ ራሷን እንደ ቁልፍ አገር ለማድረግ ደፋ ቀና እያለች ትገኛለች። ሆኖም ግን ራሽያ ከምዕራብያኖች የምትለየው ለአፍሪካ መስጠትን እንጂ ከአፍሪካ ሰርቆ መውሰድን የሚባለውን ዓላማ ሙሉ ለሙሉ አትቀበልም። በተለያዩ የአፍሪካ ሀገራቶች ወታደራዊ፣ ኢኮኖሚያዊ፣ ፖለቲካዊ ድጋፎችን ታደርጋለች። ነገር ግን በምትኩ ምንም አይነት የአፍሪካ ሀብትን ስትመዘብር አንመለከታትም። ራሽያ ለአፍሪካ ወዳጅ ከመሆኗን በላይ የአፍሪካ ሀብትን አላግባብ የሚወስዱ ምዕራብያኖችን በመቃወም ላይ ትገኛለች። በአሁን ሰዓት የምዕራብ አፍሪካ ሀገራት ማለትም ቡርኪና ፋሶ፣ ኒጀር፣ ማሊ የመሳሰሉ ሀገራቶች ፈረንሳይ ሙሉ ለሙሉ ከሀገራቸው ከማባረራቸው ጋር ተያይዞ ፈረንሳይ በአሁኑ ሰዓት በአፍሪካ ሀገራት ተገፍታ በመውጣቷ አሁን ያላት አማራጭ በጅቡቲ የጅቡቲን የአየር ክልል በመጠበቅ ብቻ ሆኖ ስለቀረም በዚህም ከፍተኛ ተቃውሞ እያሰማች ትገኛለች። ነገር ግን በዚህ አጋጣሚ ሩሲያ የምዕራብ አፍሪካ ሀገራት ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ትብብሮችን በማድረግ የፈረንሳይንና ሌሎች የምዕራብ ሀገራቶች በሀገሪቱ መገፋትን ተከትሎ ሩሲያ እየተጠቀመችበት ትገኛለች። ይሁን እንጂ አንዳንድ አገሮች ሩሲያ በሀገሪቱ ላይ የምታደርገው ትኩረ ትኩረት እየተቀማች በመሆኑ እነዚህን ፍላጎቶቿን ውዝግብ አስነስታ ብዙ የአፍሪካ ክፍሎችን አስተማማኝ ያልሆነ የኤሌክትሪክ አቅርቦት ያጋጥማቸዋል በሚል ይህም ለሩሲያ የኒኩሌር ኢንዱስትሪ እድል በመፍጠሩ በአህጉሪቱ ላይ የፖለቲካ ተጽዕኖ እንድታሳርፍ አስችሏታል ይላሉ። በተለይ ከምዕራብ ዓለም ጋር ያላ ግንኙነት በዩክሬን ጦርነት ምክንያት እያሽቆለቆለ በመምጣቱ ምክንያት ሩሲያ ፊቷን ወደ አፍሪካና ወደ ኤዥያ እንድታዞር አስገድዷታል ይላሉ። ነገሩ ግን ከዚህ በተለየ ስለሆነ ሁሉም የየራሱን ሀሳብ ነው የሚሰጠው። አፍሪካ አሁን ካለችበት ሁኔታ አንጻር በርካታ የኃይል አማራጮች ያስፈልጓታል። ለዚህም መፍትሄው የሩሲያው አቶሚክ ኢነርጂ ኮርፖሬሽን ድርጅት ነው። ይህም የሚሆነው አፍሪካ ያላትን አቅም በራሷ አቅም መጠቀም እንድትችል ራሽያ ፈቃዱን ስለምትሰጣት እንደ ምዕራባውያኖቹ አንድ ነገር ሰጣ በርካታ ነገር ስለማትወስድ፣ በርካታ የአፍሪካ ሀገራቶች የራሽያን ድጋፍ ለማግኘት ደፋ ቀና እያሉ ይገኛሉ። በመንግሥት ባለቤትነት የተያዙ የሩሲያው የኒኩለር ኮርፖሬሽን ሮስታም በኒኩለር ቴክኖሎጂ ዓለም አቀፍ መሪ ሲሆን፣ አፍሪካንም እንደ ትርፋማ ገበያ ነው የሚመለከተው። በአሁን ጊዜ ለአዳዲስ የኒኩለር ኃይል ማመንጫ ግንባታዎች 70 በመቶ የሚሆነውን የዓለም ኤክስፖርት ገበያ ራሺያ ትይዛለች። እንደ ኮርፖሬሽኑ መግለጫ ወደ ውጭ የሚላኩ ምርቶች እንደ ኤሮፓያን አቆጣጠር በ2022 ከ10 ቢሊዮን ዶላር በላይ ያለፈ ሲሆን ይህም በሚቀጥሉ 10 ዓመታት ውስጥ ወደ 200 ቢሊዮን ዶላር የሚደርስ ውጪ ዓለም አቀፍ ትእዛዝን መርሃ ግብሮችን ይዛለች። ብዙ የአፍሪካ ሀገራቶች ለኢንዱስትሪ መስፋፋትና ለኢኮኖሚ እድገት የሚያደናቅፉ ስራዎች ስር የሰደደ በመሆኑ በአፍሪካ ከፍተኛ የኃይል እጥረቶች አሉ። ከሩዋንዳ እስከ ደቡብ አፍሪካ፣ ናይጄሪያ እስከ ኡጋንዳ ድረስ ከእነዚህ መካከል የአፍሪካ ሀገራቶች የኃይል ማመንጫ አቅማቸውን በማስፋት ሩሲያ ባቀረበችው አቅርቦት ላይ ቁልፍ ቁርጠኝነትም አሳይተዋል። የኒኩለር ኃይልም ለእነዚህ ተግዳሮቶች አስተማማኝና ከፍተኛውን ችግር ሊሸፍን የሚችልና የረዥም ጊዜ መፍትሄን ይሰጣል። ይህም የኃይል ክፍተቶችን ለማቃለል ለሚፈልጉ መንግስታቶች ተመራጭ ያደርግላቸዋል። የሩሲያ መንግስት ኩባንያ በርካታ ፕሮጀክቶችን ያከናወነ ሲሆን ከተለያዩ የአፍሪካ ሀገራት ጋር የኒኩሌር ኢነርጂ መርሃ ግብሮችን ለማዘጋጀት እየተነጋገረ ይገኛል። ዓለም አቀፉ የኒኩሌር ተቋም ድርጅት እንደ ኢራን ባሉ ሀገራት ትብብር እጦት እየተዳከመ ሲሆን፣ ትብብሩ በመቋረጡና የኢንስፔክተሮች አገልግሎት በመዘጋቱ ኤጀንሲው የኒኩሌር ፕሮግራምን የመከታተል አቅሙ ከጊዜ ወደ ጊዜ እየተዳከመ መጥቷል። ዛሬ ላይ ኢትዮጵያ ከዓለም እኩል እየተራመደች ነው። በርካታ የሚሆኑ የዓለም አገራቶች አቅማቸውን የሚያሳዩትም ሆነ አያልነታቸው የሚረጋገጠው ባላቸው የኒኩለር መሳሪያ እየሆነ መጥቷል። ነገር ግን ኢትዮጵያ የኒኩለር ኃይልን የምትፈልገው ለኃይል አማራጭ እንጂ ለሌላ አገልግሎት አይደለም። ይህም የኢትዮጵያን እድገትና የመልማት ጥያቄ በትልቁ ሽፋን ይሰጧል። ይህም የኢትዮጵያን እድገትና የመልማት ጥያቄዎች ለመመለስ ዋነኛውና ቁልፍ አማራጭ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላድሚር ፑቲን ጋር በተለያዩ ዘርፎች ላይ አጠቃላይ ውይይት ያካሄዱ ሲሆን እነዚህም ውይይቶች ውስጥ የኃይል ማመንጫ፣ ግብርና፣ የጤና ዘርፍ ልማትና የመከላከያ ትብብር እንደሚያካትትም ተገልጿል። በተለይ ለማህበረሰብ አገልግሎት የሚውል ንጹህ ኃይልን ለማቅረብ የጋራ የኒኩለር ኃይል ማመንጫ ለማልማት ስምምነቶች በመፈራረም የጋራ ፍላጎቶችን የሚያጎለብት ጉዳዮች ላይ ተማርከናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሩሲያም ኢትዮጵያን በአፍሪካ አህጉር የምተማመንባት የረጅም ጊዜ ወዳጅነት ያሉት የሩሲያው ፕሬዚዳንት ቭላድሚር ፑቲን በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በ1898 መመስረቱንና ከቅርብ ጊዜ ወዲህ ደግሞ ወዳጅነታቸው በሂደት እያደገ ይገኛል። የንግድ ልውውጣችንም እያደገ መጥቷል ያሉት የሩሲያው ፕሬዚዳንት ቭላድሚር ፑቲን ናቸው። ቪላዲሚር ፑቲንም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደጋጋሚ ተገናኝተው እየተወያዩ መሆኑን ጠቅሰው ጠቅላይ ሚኒስትሩ በአሁኑ ስብሰባ ላይ ከፍተኛ የኢትዮጵያ ልዑክን ይዘው በመገኘታቸው መደሰታቸውንም ገልጸዋል። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ምርትና አገልግሎት አሎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅለ! በ0995 0688772 ወይንም በ011 2503 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።